አሰላሙ አሌይኩም ወረህመቱላሂ ወበረካቱ ሰላም፣ እንዴት ናችሁ? የዋህ ዩትብ ቻናል ተመልካቾች፣ ኔት ሰላም ነኝ አልሐምዱሊላ። ለዚህ ቤት አዲስ ለሆናችሁ ላይ ኮሜንት፣ ሸር፣ ሀሳባ ሴት አስቀምጦ ላይ ነባሮች ደግሞ ሸር፣ ኮሜንት ይህዋህ ይየት ጠፋሽ? ምን ሁነች ነው? ኢትዮጵያ ኑሮ ውድ ነው ወይ? ኢትዮጵያ ምንድን ነው ችግሩ? የኢትዮጵያ የሳውዲ ዩትዩበሮች ኢትዮጵያ ስትገቡ ለምንድን ነው ዩትብ ማትሰሩ? ምንድን ነው ችግራችሁ? ኑሮ ነው ምናምን እምትሉ ኮሜንት ላይ ምናምን ደግሞ አንዳንዴት ስታገኙ መጣ ይቆኛላችሁ። እና በርግጥ ያው ኢትዮጵያ ውሸት እኛ እውነት ተናጋሪዎች እንጠላና ውሸት ተናጋሪው ይበዛና ሁሉም የሚያቀበቅበው ለውሸት ተናጋሪው ነውእና እኔ ደግሞ እንደምታውቀኝ እውነት ፈትፋች እንጂ የውሸት ፈትፋች አይደለሁም። ና ዛሬ ላይ ደግሞ እቤቴ ከጎጆዬ ከትዳሬ ቀጨጭ ብዬ መችላቸዋለሁ። ስለዚህ ስለ ትዳር፣ ስለ ኑሮው፣ ስለ ሀገር ቤት ኑሮ ውድነት እርካሽ ነው ውድ ነው፣ ፍቅር ካለ በሰላም መንገድ አለ እንደሚባለው ማለት ነው። እና ዋናው የሰው ልጅ ጤና አፍያ ምናምን ካላችሁ አንድ እንጀራ ሳይበላ አይታደርም በሀገራችን ላይ ማለት ነው። እና ምድላችሁ ፈልጌ ነው፣ ውዶች። ተናፍቃችኋል። ዳታ ጠፍቶ አይደለም። ይቺ ምላሳም ደግሞ መጣቸው ቢልትሉ ነው። በእርግጥ መምጣት መስራት እፈልጋለሁ፣ ግን ያው አዲስ ፍሬሽ ስለሆንኩኝ አገሩን እስከምለምደው ስልኬን ሌባ እንዳይሰርቀኝ አገሩን መለማመድ አለብኝ። ሰጥቼ ኋላ ከማልቀስ ተጠንቅቄ ስልኬን በደህናው ቀን የያዝኩትን ንብረቴን የማይገኝ ንብረት ስለሆነ መጠበቅ ስላለብኝ አገሩን ለምጄ ዩቲዩብ ብሰራ በነገራችን ላይ ውጭ ወጥቼ ለመስራት አይታሰብም። ውጭ ካሜራ ለመዘርጋት አይታሰብም። ሀገር ቤት መስራት ይቻላል ትላላችሁ። በእርግጥ ሰው ያስፈልጋል ለመስራት፣ አንድን ዩቲዩብ ለመስራት ሰው ያስፈልጋል። ካሜራ ማንም ሆነ ቀረፃ ምናምን ተጠቅቆ የሚይዝላችሁ ስልካችሁን ያስፈልጋል። መስራት ማሳየት፣ ሀገር ምናምን ብዙ ነገር አይዲያ ሊኖራችሁ ይችላል። ግን የስልኩ ነገር አሳሳቢ ነው። ምክንያቱ እጃችሁ ላይ ያለውን ስልክ ለማግኘት ቢያንስ ዛሬ ቢቃኛችሁ እነ ገልፏችሁ ይሄዳል። ነው መጠንቀቅ ስላለብኝ ስልኬን እያስኩት ማለት ነው። እና ዩቲዩብ ለጊዜው እንግዲህ አንድ ስድስት ወር ገደማ እያደረግኩኝ ነው። እንዲያም ስላችሁ ደግሞ ሳውዲ አረቢያ መለሳለሁ ብዬ ነበር የመጣው እንግዲህ ወደ ትዳሩ አለሙ ስለተቀላቀልን ነው። ልጆቻችንን ምናምን እያሳደግን ምንድን ነው የሚባለው የሀገር ቤትን ኑሮ እያጣጣምኩት ነው በነገራችን ላይ ማለት ነው እያጣጣምኩት ነው። በጣም ነው ደስ የሚል። በነገራችን ላይ ሀገራችን ነው። በቃ በሽ መነገጃ ምናምን ወደ ስራ አለም ላይ የምትገቡ ከሆነ ዩቲዩብ፣ ቲክቶክ ምናምን ዳታ ዳታ ሞልቼ አሁን ሁሌ ዳታ አለው ስልኬ፣ ዋይፋይን አለው ስልኬ። ግን ለመስራትም ሆነ የሆነ ነገር ለማድረግ ቅላታችሁ ላይ አይመጣም። ወይ ወደ ልጆቻችሁ ነው የምትሄዱት፣ ወይ ባላችሁ ጋራ ነው የምትጫወቱት፣ ወይ ቤታችሁ የሆነ ነገር ቆሽሾ ካገኛችሁ ያንን ለመስራት ነው የምትሮጡት። ዩቲዩብ የነክሊን አይዲያ ይዛችሁ መጣችሁ ለመስራት በጣም ይከብዳል ማለት ነውና በነገራችን ላይ እስካሁን ድረስ ያለው ይኸው ስድስት ወር ሙሉ አለ። ዩቲዩብ በነገራችን ላይ እውነተኛ ተናጋሪ የሚፈልግ አይደለም ውሸታም ብዙ አስመስለው መስራትን ነው የሚፈልግ። በናናችን ይህ አስመስሎ መስራት ስለማልወድ የሰውን ሐሜት አምጥቼ ለመስራት በጣም ስለሚደብረኝ ዝም ብዬ እያየሁት አልፋለሁ ማለት ነው እና እነከሌ ተጋቡ፣ እነከሌ ተለያዩ፣ እነከሌ አረገዙ፣ እነከሌ የከሌ ሆነች፣ ከሌ ከሌ ወሰዳት የሚባለውን በሙሉ አይዲያ አየዋለሁ። እውነት አየዋለሁ ግን መጨረሻቸው ምንድን ነው? በምንድን ነው ይህ ነገር ታይቶ ታይቶ መጨረሻቸው አለ ምንድን ነው የሚሆነው? የሚሆን እያስታወስኩኝ ዝም ብዬ አያችኋለሁ። እና አሁን እንግዲህ ደግሞ ያው ሩታም ሆነ አብርሽ ዱባይ ሄዶ እንደተጋቡ ሰርጋቸው እንደተለቀቀ ሁሉም የራሱ ሂስትሪ ይዞ መጥቷል። ደግሞ ያ አብርሽ ምናምን ጓደኛ ባይገባችሁ ነው እንጂ ተናግሬ ያለ በፊቱ ሰውን ሁሉም ያም ሰው እንዲቀየር እንዲለወጥ እያደረጉ በግሩፕ እየሰሩ ነው ያለ ብያችሁ ነበር፣ ግን ማንም የተረዳኝ የለም። አሁንም ቢሆን እኛን የሚያበረታቱን እንደገና አረብ ሀገር ላይ ያሉ እኛን መነቀስ ነው እንጂ እውነት ተናጋሪዎችን ለማጥፋት ነው እንጂ የሚሯሯጡ ውሸት ተናጋሪዎቹ በግልጽ እንዲታዩ እያደረጉ ነው ያሉ እንጂ እኛ እውነት ተናጋሪዎች እንድንጠፋ ነው ያለው በዛ ሰዓት ማለት ነውና በእርግጥ እኛ እውነት ይዘን ነበር እየወራን የነበረ። የሚደረገው ሁሉ አይዲያ የሚሰራው አይዲያ ሁሉ ለቢዝነስ እንደሆነ እናቃለን። እኛም ያው በወቅቱ ከእነሱ ጋር ሆነን በልተናል፣ ሰርተናል። ምን ልበላችሁ፣ ዩቲዩብ በእርግጥ ይከፍላል፣ በደንብ ይከፍላል። ግን ሀቅ ተናግራችሁ ያ በሀቃችን ይመጣል የሚባለው ነገር ውሸት ነው። እና ሀሜት ለማውራት ከአረባ ጋር በእርግጥ አውርተናል፣ እንደ ጉድ አውርቻለሁ አሁን ግን ሀገሬ ይልሁኝ ማለት ነው። የክሊን አይዲያ የክሌ እንደዚህ ነው ብሎ ለመስራት ስለደበረ ነው እንጂ ብዙ መናገራቸው ብዙ ማወራቸው ብዙ መናገር የምንፈልጋቸው ነገሮች ሁሉ ነበሩ። ግን መናገር አልፈልግም። ምን ያደርግልኛል? ቤቴን ባሳያችሁ ራሱ ዘና ትላላችሁ ማለት ነው። አንድ ቀን ግን ሙሉ ቤቴን አሳያችኋለሁ። ሙሉ ቤቴ ሲያልቅ ማለት ነው የትዳሬ ከባሌ ጋራ አረን ያላሳያችሁ፣ ሲያምራችሁ ይቅር። እኔ ቤቴን ቤቴን አሳያችኋለሁ ግን አሳያችሁ ሆነስ እና ገና ይቀረዋል። ቤታችን ቀስ ብሎ ሲያልቅ ታዩታላችሁ። አሁን ገና ላይ ነው፣ ምንም ብዙ ይቀረዋል። የሚጠቆፈቁ ነው፣ በርሻ ሳውሊ ነው። እንዲ ያለች ነው የምትሉኝ የኔ ጠቋራ ልጅ፣ የኔ ልጅ እያያችሁ ያው ጠቃት ያላችሁ ምን መሰይነት ጉርድ ያለች ማለት ነው። አይቺ ምን መሰለች ልጅ ማለት ነው። አድጋ አገኘናት ማለት ነው። እኔ ንፍጦ ንፍጦ እ እቺን ትመስላለች። ለማንኛውም ልጅ አድጋ አገኝቻለሁ። በነገራችን ላይ በሀያት የምታሳድጉ ልጆቻችሁ በጣም በጣም ቀብጦ ነው የሚያድጉ። በቃ ያዩትን ነው የሚሉ፣ ያዩትን ነው መገዛት የሚፈለግ። እንዲሁ ልነግራችሁ አልችልም ማንንም አይፈሩ ቢቆጧቸውም አይፈልጉ እና እንደ ሀይሉት ነው የምትሄዱ በሀያት ያደጉ እህ እንደም ልብሱ እንደዚህ አርገሻው ላይ ነው ለምንድን ነው እና ቀብጣ ስላደገሽ በጣም ነው ረበሸችኝ እውነት በጣም በጣም ረበሸችኝ የለስ እየሳቀች ነው አውሪያችሁ ረባሽነሽ አይደለሽም ረባሽነሽ አሁን ዝም ነው የምትል ያየችውን አዎ ያየችውን ሰመን ጋር የምታወሪ አንቺ ጋር ነው ጅማራ አፈዘሽ ባንቺ ነው ሞራ እና ልጆቻችሁ ለማንኛውም ማለት ነው ያው በእርግጥ እኔ ቀርበኛል። እስ ቻብራይ ያለች አሁን አራት አመት የቆየችው ያው ወሰርንባቸውና ለአሳዳጆች በጣም ይከብዳል። ለኛ ግን ቀላል ነው። ግን አሳድገው እደንኛ ስንወስድባቸው ይሆን የሚሰማቸው ስሜት አለና፣ በወቅቱ ያው ማንዘር በጣም ትንሽ ቅር ብሏት ነበር ያለ እና ያው ልየን ያለው አሁን ማለት ነው፣ እንዴት ልውሰዳት ጭንቅተት ነበረ። መጨረሻ ላይ ግን አሸነፍኩ። ግድ ስልት ሆነ አይደል? ለእሷ ብዬ ስለሆነ ማለት ነው አረብ ሀገር በቃኝ ባልልም ያው እንግዲህ ውዴታ ስለሆነ ለሷ ብዬ አብረን መኖር ከዚህ በኋላ ማስተማር ስላለብኝ መጣሁ ማለት ነው። እና ውዶቼ የኔ ዩቲዩብ ተመልካቾች ማለት ነው፣ ለማንኛውም ቤታችንን ቀስ እናሳያችኋለን ማለት ነው። ለማንኛውም አረብ ሀገር ነው እንጂ ያለሽ ሰው ያለ አሳያቸዋለሁ። ለማንኛውም ቤታችን ይለቅና ማለት ነው ብዙ እቃዎች ይቀርበታል እና ፏ ብለን እናወራለን፣ ሐሜት ከሆነም እናማለን። ግን እዳሪ እንደዚህ እንደዚህ ቀርጬ ለማሳየት ግን በጣም ይከብደኛል፣ አላሳያችሁም። ግን እዚህ ግን እኔ ማጋራ አብረን እያወራን ቢሆን እየተደባደብ ነው ቢሆን ዘና እናደረጋቸዋለን። በተረፈ ደግሞ ይመቻችሁ በያቸው ይመቻችሁ ባያቸው ተደበቀች እና እስቲ ዩቱቤን ለማንኛውም በጣም ስለቀዘቀዘ እንትን በሉልኝ፣ ሸራ አድርጉልኝ። ሰብስክራይብ አደረጋችሁ፣ ሰብስክራይብ አበረታቱን። ና ፎቶን ነሳ ምሽት ሰምታችኋል። ለማንኛውም በሌላ ቪዲዮ ውስጥ እንገናኝ። ለሀሜቱን ለሁሉም ሁሉ ጓደኞቼ የምወዳችሁ የማከብራችሁ በጣም የምትወድኝ እኔ የምወዳችኋለሁ። በቴሌግራም የምትጠይቁኝ ያላችሁ ያው የስራ ጉዳይ ነው። እንገናኛለን። ለማንኛውም ደህና ባይ ባይ ባይ።